ስጠሪን ደግሞ ምን ልታሳይኝ የፈለግሽው ነገር አሳየሽኝ አይደል? በዝ ደግሞ ማሳየሽ ነገር ይኖራል። በጣም እየፎከርክ ነገር መስሎች ከሆነ

ነገር በጣም ማለት ነው። ትሬሎ እኔ ለዚህ ልጅ እኮ ነው ተጨናቂው። በእግዚአብሔር ለዚህ ልጅ እንዴ ቀን በቀን ሴት ይዞ ለሚመጣ ልጅ እኮ ነው፣ ግን ሌላ ነገር እንድታስብ አልፈልግም። ማርያምን ነው የምር ነው።

ሰላም ፋሚሊዎች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነው። ባላችሁበት ሁላችሁም ሰላም ሆኖ ዛሬ መቶ ትናንትና የተፈጠረውን ነገር ሁላችሁም ማየታችሁታል። እኔም ማይቻለው ማለት ያልገባን ነገር አለ። እኔም ሁላችንም ሆነ ያልተመለሰልን ነገር አለ። ለነገሩ እኔም አዲስ ነኝ። እዛ ጊዜ ፍሪ መፈለግሻለሁ ብሎ ጠራ። ያው አሁን ላይ ሁሉንም ባላገኛችሁ ደስ ይላል ግን ነገሩ ባላሰብኩት መንገድ እየሄደን ያለው ምክንያቱም ማርክ እየተረዳው ያለው ምንድን ነው የሚባለው። እኔ ከልጁ ጋር አይሚን ስሙ ሮቤል ነው መሰለኝ እኔ ከልጁ ጋር የሆነ ነገር እንዳለኝ ከዚህ በፊት እንደማውቅ፣ እኔ ምንም ማውቀው ነገር የለም የፍሬም ጓደኛ ነው። ጓደኛውን የኢፍሬምን ደግሞ ሁሉንም አላውቅም። እዛ ጋ የተፈጠረው ነገር ለእኔም ግራ አጋብቶኛል። የፍሬም የፈለገ ለሌላ ነገር መስሎኛል። ማለት ካሜራ ይዞ እንኳን አልመሰለኝም። ለምን አሁን ላይ በካሜራ መምጣት ደስ አይልም። ግን ደግሞ ግዴታ እየሆነብኝ ነው። ነገሮችን ማብራራት አለብኝ፣ ግልጽ ማድረግ ያሉብኝ ነገሮች ስላሉ መምጣት የማይቀር ነገር ነው። እንደ ጥፋተኛ ወይም ደግሞ የሆነ ተንኮል እንደሰራ ሰው መታሰብ አልፈለግም። በእሱ ላይ የሆነ ነገር እንዳሰብኩኝ፣ እሱ ያደረገውን ነገር እኔ ማድረግ ያለው ማለት አይደለም። እኔ እሱ ያደረገውን ነገር እያደረግኩ አይደለም። እስቲል እኔ አሁንም ድረስ እሱን እፈልገዋለሁ። ምንም ይሄ ሊያሳፍረኝም የሚገባ ነገር አይደለም። የሆነ ነገር ሊያስብል የሚገባ ነገር አይደለም። ገባችሁ አይደል? ምክንያቱም ያልተነካ ግልግል አያውቅም ነው የሚባለው ማናችም ላይ እስካልደረሰ ድረስ ላይገባንም፣ በቃ ሊገባን አይችልም። ነገሩ ግራ ነው የሚገባ እና ያው እረዳችኋለው፣ እኔን ተረዱኝ እንዲ እንዲ ማለት ባለቤቱ ሁሉ አልተረዳኝም። እንኳን ሌላ ሰው ቀርቶ ባለቤቱ እየተረዳኝ አይደለም። እኔ ሁሉ የምፈልገው ከሱ ጋር ብመለስ በጣም ነው ደስ የሚለኝ አልዋሽም መመለስ እፈልጋለሁ፣ ግን ደግሞ አሁን ላይ እያሳየኝ ያለው ነገር ደስ የሚል ነገር አይደለም። የፈለገ ነገር ግን ቢሆን ብዙ ነገሮችን አሳልፈናል። የሆነ እንዲህ ነው እንዲያ ነው ብለን ማና የሆነ የምናስባቸው ነገሮች ገባ። ደስታንም አሳልፈናል፣ ሀዘንም አብረን አሳልፈናል፣ ብዙ ነገሮችን አብረን አሳልፈናል። አሁን ላይ እንደዚህ ያው ሰውነን ችግር የሆነ አይጠፋም። ከጎናችን ሁሌም ችግር አለ። ችግር የሚኖር ነገር ነው። ግን የሆነ ያልፋል ብለን ማሰብ ነው ያለብን። እኔም ያልፋል ብዬ ታገሱኝ አጥፍቻለሁኝ ያው ሁሌ የመጡ ነው አጥፍቻለሁ ምናምን ከሆን ባላ ማለት አልፈልግም። ኢቭን አሁንም ድረስ እኔ በእኔና በሱ ፍቅር ላይ ተስፋ አልቆረጥኩም። ተስፋም ልቆርጥ አልችልም በሚያደርገ ነገር እኔን ተስፋ ለማስቆረጥ እኔ ስለማውቀው ነው። ለምን አብዛኞቻችሁ ለምንድን ነው የማትቆርጪው? ለምንድን ነው በእንደዚህ በእንደዚያ ልትሉ ትችላላችሁ። ግን ደግሞ እኔ እሱን ስለማውቀው ምክንያቱም ከልቡ አይደለም እንደዚህ እያደረገ ያለው ፈልጎት የሆነ ያስታውቃል። የሰው ልጅን በደንብ ስታውቁት ደስተኛ መሆኑን ከፊቱ ታውቁታላችሁ። ሶ ይሄ ልጅ ደሞ አሁን ላይ ደስተኛ አይደለም። ምንም እንደዚህ ስታይ ደስታው አይታገኝም። የሆነ ሪል ነገር መሆኑ ምንም አያስታውቅም። ሶ ሪል ነገር ላልሆነ ነገር ደግሞ እኔ እሱን አሳልፌ መስጠት አልፈልግም። እና አሁን ላይ እሱ እያሰበ ያለው ምንድነው? እሱም የራሱን ህይወት ጀምሯል። እኔም ደሞ ከሌላ ሰው ጋር ከሌላ ወንድ ጋር የራሴን ህይወት ጀምሬያለሁ። እንደዚህ አይነት ነገር እንዲያስብም አልፈልግም። ነውም አይደለም አላደረኩም። ያው የሚታይ ነገርና ግልጽ ነገር ነው። መጣ ሁን ተነጋገርን። ብዙ ነገሮችን አልተነጋገርንም፣ ትንሽ ነገሮችን ተነጋገርን። ከዛ በኋላ ልጁ መጣ። ከዛ በኋላ ያለውን ነገር በቃ እንደምታውቁት ነው። እኔ ምንም የማውቀው ነገር የለም። በቃ ልጁን ከነጭራሹን ያላውቅ ዛሬ ገና ነው ያየሁት። የማላውቀውን ሰው ደግሞ ወዲያ ተነስቺ ባንዴ ምን ነገር አልችልም። አቱም ለሰው ሪስፔክት የሚያስፈልግ ነገር አለ። ኢቭን ማርካው ላይ ያረጋለው ነገር ደስ የሚል ነገር አይደለም። በጣም በጣም በጣም እየተጫነኝ ነው ያለው። በጣም ማለት ነው እንዲህ ተስፋ ሊያስቆርጡ በቃ ታዩ እንዴ ምናምን በቃ ክብር ከሌላው ታዩ የሚያስብል ነገር ላይ እያስደረሰኝ ነው ያለው። ግን ቢሆንም አሁን ላይ ተስፋ አልቆረጥኩበትም። ተስፋም ሳልቆርጥበት ይሄ አሁን እሱን ለማግኘት እሱን ለማውራት ለእሱ ነገሮችን ለማስረዳት በእርግጥ የሆነ ምንድን ነው የሚባለው ይሄ በንግግር ለማመንም ንግግሩ ትክክል ነው፣ ትክክል አይደለም፣ እዚህ ጋር እየተፈጠረ ያለው ነገር ልክ ነው ወይ የሚለውን አይኑን ጋርዶታል። የሆነ ነገር ማሰብ አልቻለም፣ ማርያም ነው የምላችሁ ማሰብ አልቻለም። በቃ የሚታይ ነገር ነው። ውሸት እንደሆነ ውሸት እንደሆነ ስላችሁ እኔ እሱን እንደማላቅ አላቅም። በቃ እኔ ከኤፍሬም ጋርም ሆነ ከልጁ ጋር ተመሳጠሬ እሱን የሆነ ነገር ለማድረግ እሱ እንዲሰማው ምንም እያደረግኩት ያለ ነገር የለም። አላቆም መጣ በእነሱ ፊት ነው። በቃ ያለው ነገር ደስ አይለም። ሰው ነው። ልጁም ስሜት አለው። ስሜቱን ሲናገር እኔ መመለስ አችል እኔ አፍቀረኝ ብዬ አይደለም ልጁ አፈቀረኝ ወደደኝም ብዬ አይደለም የወደደኝ። እዚህ ጋር የኔ ጥፋት ምንም አይታየኝም። ጥፋተኛ እንደሆንኩ ምንም አልተሰማኝም። ግን ደግሞ ነገሩን መፍታት አለብኝ። መፍታት አለብኝ ስላችሁ አንድና አንድ እንዲታወቀልኝ የምፈልገው ነገር ልጁን አላውቀውም። ልጁን ገና ያየሁት ትናንትና ነው። ከዛ ውጪ አይቼውም፣ በቃ አይቼውም አላውቀው ሰው ነው በቃ። ከኔ ህይወት ጋር የሚያገናኛነት ሰው አይደለም። ያንን ነገር ደግሞ ሊረዳኝ አልቻለም። ኢቭን እኔ የምፈልገው ኪ ከሌላ ሴት ጋር ነው። ቢያንስ እኔ ንጹህ መሆኔ ማወቅ አለበት። እኔ ከሱ ጋር እንደማልተዋወቅ ማወቅ አለበት። አሁን ላይ እየከበደኝ ያለው ነገር በግድ የኔ ካልሆንክ አሁን እያልኩት ነው፣ የኔ ካልሆንክ እያልኩት ነው ያለሁት። በቃ ለሱ ስሜት አለ። ምክንያቱም ለምታፈቅሩት ሰው ምንም ነገር ይደረጋል። ያው በጥቂቱ እኔ ትንሽ ነገር ነው ያደረኩት። ብዙ ነገር አድርጌያለሁ ብዬ አላስብም። ትንሽ ነገር ነው ያደረኩት። አሁን ላይ እያደረኩት ያለሁት ግን ማርም ሲበዛ ያስጠላል አይደል? የሚባለው የሆነ ታይም ላይ እኔ ልላወጥ እችላለሁኝ የሆነ ታይም ላይ ማል የሆነ ሆኝም ማላቆ ነው ያነሰው ልሆን እችላለሁ። እና ያንን ሳልሆን በፊት እኔ እሱን እየጠየቅኩት ነው ያለሁት። እኔ ለሱ ነገሮችን ለማስረዳት፣ ለማብራራት እየሞከርኩኝ ነው ያለሁት። በቃ ቢያንስ ከቻልኩት ድረስ የሆነ ምንድነው የሚባለው ነገሮቹን ችግር ይፈታዋል፣ ነገሮቹን ጊዜ ይፈታዋል። ያው የቻልኩትን ለማረግ ሞክራለሁ። መጀመሪያ የችግሩ መንሲ ኢፍሬም ኤፍሬም ነው የሄሉ ነገር ያደረገው። ሶ ሁለቱም ጋር ደውዬላቸዋለሁ። ቀድሞ የሚመጣው ግልጽ ነው ኤፍሬም ነው የሚመስለኝ። ምክንያቱም እንዲመጣ የምፈልገው ኤፍሬም ነው። ኤፍሬምን ካወሩት በኋላ እሱ መጥቶ ኤፍሬም ነገሮችን እንዲፈተው ነው የምፈልገው። ምክንያቱም ምን ያመጣው ችግር አይደለም፣ ነገሩን ይፈታዋል ያስተካክለዋልም። እና ያው ቤተሰብ የሚፈጠረውን ነገር አብረን የምናየው ይሆናል። ምን እንደሚፈጠር አብረን እናየዋለን። በቃ ከዛ ቤተሰብ ኤፍሬምን እንጠብቀው እንጠብቃው

ምንም ነገር አለ። ትናንትና ስለተፈጠረው ነገር ሶሪ ሌልሽ ነው የመጣው። ግን አሁን የጠሩት አንተ ነው። ገቱም እሱም መምጣቱ አሪፍ ነው። ለእኔ የሚጠቅመኝ ነገር ነው። እንደ ማስረጃ እንደምስክርም እናየው ነገር ነው። አሁን ላይ ቤተሰቦች እኔ እናችሁ ደህና ናችሁ? ትንሽ እና ይሄ ልጅ ትናንትና ሰላም በላችሁ። ሰላም ትናንትና በጣም ቤዚን አስቀይሚያት ነበረ ዛሬ ይቅርታ አልተቀጠሰ እና ሮቤ ነው ስሙሽ፣ እሺ፣ አንላንቺ ምን ስሙ ተረጋጊ እንጂ ቢዚ ማርያምን በጣም ቆይ፣ ነገሩን በጣም የሆነ ድብልቅልቁን እያወጣ በጣም ይቅርታ አድርግልኝ ካቋረጥኩ፣ ያው መጀመሪያ ኤፍሬም ላናግረው። ኤፍሬም እያደረግ ያለው ነገር በጣም እኔ የሚያሳዝነኝ፣ ኢቭን እኔ እየጠቀምኩሽ ነው ኤፍሬም። እንደ ጥፋተኛ እየታየሁኝ ነው ያለሁት ያላደረግኩት ነገር እንዳደረግኩ። እኔ በቃ እሱ ላይ ቺታ አላደረግኩበትም፣ ያውቃል። ወንድ ነው ያውቃል። አውቆ ነው እኔ እሱ እያየው እኔ እሱን እንድታስረዳልኝ ይፈልጋለሁ። ሲጀመር ዛሬ የጠራሁት ማርክን ሁሉም ነገር እንድታስረዳው ነው። ባህ ደላ እኔ ከእሱ ጋር እንደዚህ መሆን አልፈለግም። አስረደዋለሁ ነገሮችን እፈት አለው ስል ኤፍሬም ውስብስቡን እያወጣህብኝ ነው ያለ ከእሱ ጋር የምገናኝበትን ነገር እያጠበቅኩ ነው ያለኸው። ምን አወጣሁ ኤፍሬም፣ ምን አወጣሁ የምትለው አዲስ ሰው ይዘህብኝ ነው አይደለ የመጣኸው። ቤዚ እሱ ከሰው ጋር እ ከአንድ ተፈልጋታለሁ ይኳልኩ አልፈልጋትም፣ ማልፈኝ እንጋ እኔ አይመለከት ለራስሽ ብዬ ነው እያደረኩት ያለው ነገር። እሺ ለኔ ብለህ ነው፣ ግን ደግሞ እንደዚህ አይነት ነገር ለከለ ነገር አይደለም። ቢያንስ እኔን ልታማክረኝ ይገባል ቦስ። ምንም ሳላውቅ ሰው ይዘህብኝ መጣ እኮ። እሺ ኔ ምን ላድርግ? ምን እንደሆነ ነው ለራስሽ ብዬ ሁሉ ነገር ያደረኩት ይፍሪም። ለኔ ብለህ እንደዚህ አይነት ነገር እንድታደርግ አልፈልግም በቃ። ግልጽ አማርኛ ነው አይደለ ይፋ። ለእኔ ብለህ አይደለም፣ እንደዚህ ስላደረከኝ ተጠቅመኛለህ ይፍሪም። እንዴት ነው እኔ ስብራት ውስጥ ነኝ ገባህ አይደለ እኔ እሱን ገና ሳረሰው እሱን እንትን ሳልል ሌላ ወንድ ይዘህብኝ ነው ነው የእኔን ስብራት እየጠገርኩሽ አይደለም ስሜቱ ነበረው ይሄ ልጅ ከዛ በፊትም ከማርክ ጋር ስለነበርሽ ነው የምታደርገው ነገር የምታደርገው ነገር አግባብ ነው ያው እኔ ዛሬ የፈለግኩት ኢፌ፣ ምንም ልጨቃጨቅ አልፈልግም። አንተን ነበር የፈለኩት። እንኳንም ሁለታችሁን አገኘኋችሁ፣ በጣም ደስተኛ ነኝ። ሮቤል፣ አንድ ነገር እንድትተባበረኝ እፈልጋለሁ። ማለት ምን መጥፎ ነገር ሌላ አይደለም። እሱ ጓደኛ ነው ነገር ዛሬም ወደደኝ። አመሰግናለሁ ፈጣሪ ሌላ እኔ ለሱ ምለው ነገር የለኝም። ስሜት ይኖርሻል ብለሽ ብለት መችስ አጠብቅም። አንቺ ምን እንደማርክ የሆነሽ ነው፣ ልንገርክ አይ እንደማርክ የሆነ ለማይፈልግሽ ሰው አልፈልግም። ለማይፈልግሽ ሰው እንደት ነው እንደዚህ መቶኝ? አይፈልግሽም፣ አልፈልግሽም አለሽ። እሺ ብቻዬን ሆነን ነው ብቻዬን ልሁን። እሺ ሶ የሚወድሽ ሰው አለ ቤዛ። እሺ ሩቤ፣ አንድ ነገር ብቻ ተባበረኝ። ማለት አሁን ማርክን ጠርቻለሁ። ልንገርህ ካላወቅ ካላወቅ፣ ታውቃለህ። ምክንያቱም የምታውቀው ነገር አሁን ነው እንትን ያልኩት። እንደሰማሁት ከዚህ በፊት አብራችሁ ስለነበራችሁ የእናንተን ነገር መረበሽ አልፈልግም ብላል እሱ። እንደማፈቅሮ ታውቃለህ፣ ከእሱ ጋር ፍቅረኛ ማቾች እንደሆንኩኝ ታውቃለህ። ስለዚህ እንድትተባበረኝ የምፈልገው እኔ እንደማላውቅክ፣ እኔ ሲጀምር አላውቅም፣ ዛሬ ነው ሮቤል ጊዜህን አትፍጭ ሰዓትህን። በቃ ሜቢ ሌላ ሰው ፈልግ የምታፈቅረውን። ገባ አይደለ? እኔ ተስፋ ልሰጥክ አልችልም። እንዴ ምን ነው እያልሻለሹ? ኖ ነገር ነው እያወረሻለሽ። እሱን ማጓጉድ ማድረግ አልፈልግም። ማየሆን ነገር ነው ዛሬ ሰው ከሰው ጋር ነበር ሻድሽ እሺ፣ ከሰው ጋር እኔ ከእሱ ጋር መጣላቴን አይቶ እሱ እኔ ጋር መምጣት አለበት። ዛሬ አይደለም የመጣው ነው። እና ሪሌሽን አይደለ ያልተረዳችሁኝ ነገር እኔ እሱ ጀምሯል ብዬሽ እኔ መጀመር መጎዳት ነው። መጎዳት ነው አንቺ ፍላጎት እኮ ማዘን፣ ማልቀስ፣ በየቤቱ ወይ ቦታ ማልቀስ፣ መጎዳት፣ መሰበር ነው ፍላጎትሽ? እኔ ነው ወይ ፍላጎትሽ ደስተኛ እንደሆነ ነው? ቢያንስ ሲጠግነሽ ሻሪ ተቀምሻሪ አብሮሽው ነው። ሰው ነው ሊገባሽ ነው ሰው ታስብልኛል አይደለ? አንተ ስላስብክልኝ እንደ ዘነ አይ ሲጀመርኛ የሚወደን ሰው አናውቅም። ሰው በቃ አሁንም እኔ ምንም ነገር እንደሌለኝ። አዎ ከዚህ በኋላ በጣም ሊቀልም ነው አመጣው እዚህ ጋር ኤፍሬም እየተረዳኸኝ አይደለም እየተረዳሁሽ ነው እየገባኝ ነው ሶ ለማይፈልግ ሰው ደግሞ ይናክል እንትን ማለት አያስፈልግም ይሰማሽን ቤዛ ብቻ እኔ ምንም ነገር አልፈልግም ማርኩን ጠርቻለሁ ሶ አሁን ይቅርታውን ተቀበዩ ችግር ሽልእማለት እ አላዘንኩብኝ ዘልምንድ ነው አላዘንኩብክም። ለምን ለመጀመሪያ ጊዜ ስለሆነ አስደነገጥከኝ። ከዚያ ውጪ እኔ አንተን የምቀየምበት አንተን እንደ ጥፋተኝነት የምቆጥረህ ነገር የለም። ይቅርታነቱም አስፈላጊ አይደለም። እኔ ምንም የተቀየምኩት ነገር የለም። አበባው አስፈላጊ አይደለም እርፍሬም ይቅርታውን ተቀብያለሁ እኮ አበባውንም ተቀባይው። ይቅርታ እኮ ነው እያልሻለሁ። ሌላ ምንም አይደለም። ይቅርታህን ተቀብይ ካለው አበባ ብሶ በሌላ ትርጉም ያስባል። ኖ በማንም ነገር ያስበው ነው እሱ ሲጀመር አይደለም ተቀብይ ይካለም ይቅርታ፣ ግን ሌላ ነገር እንድታስብ አልፈለግም። ማርያምን የምር ነው። ማታሽ ቃብጥ ሌላ ነገር፣ ምንም ነገር የለውም። እኔ ለመልካም ነገሩ ነው የተስማማችሁ ሁሉ ምንድነው የመጣሁት? አራም በእናትህ፣ ቆቦ እየሆንን ነው። እኔ ለማርክ እንድታስረዱልኝ ነው የመጣሁት። ስለዚህ ይቅርታን ተቀብዬ ካለሁ እንትን በር ምንድን ነው? አስረዳልኝ ነው ሰላም አጥፎ የሚመጣው ለዚህ ልጅ እኮ ነው የምትጨናቂው፣ ቤዛ በእግዚአብሔር፣ ለዚህ ልጅ ቀን በቀን ሴት ይዞ ለሚመጣ ልጅ እኮ ነው እየተጨነቅሽ፣ አይሰለችውም እኮ

ሲጀመር ምንድነ እፈልገ ካለው ያልኩት አንደኛው የምታሳይኝ ነው። እፈልገ ካለው ያልኩት ብቻህን ነው። በመጀመሪያ ብቻህን እፈልግሀለሁ ስትይኝ ብቻህን ሆነሽ የምታገኝ ይመስለኝ ነበር ሰዎች

አይደለም። ይህንን ነገር ልታሳየኝ? አዎ፣ ኦኬ። አበባውን እና ልታሳየኝ? እሺ፣ ቆመንና ጨብጭብ አጨብጭብ። በጣም ትቼያለሽ። እዚህ ነገር ከሆነ ምን ጀመር እሺ። አሁን ብቻ እንፈልግ። ከምንምናም ምናምን የሚል ወሬ ማውራት አልፈልግም። አንተ አሁን ላይ እያሰብኩ ያለው ነገር በጣም ያስጠላ ሀሳብ ነው ገባኔ። ከሱ የሆነ ነገር እንዳለኝ ምናምን ምናምን እንዲታሰብ አልፈልግም። ስለዚህ እኔ ዛሬ የፈለኩ ኤፍሬም ያልኩ ነገር ተቀላ ሶ አስረዳው እንድታስረዳው ነው የምፈልገው። እኔ ምንም ነገር እያደረግኩኝ አይደለም፣ ከማንም ሰው ጋር እየሆንኩኝ አይደለም። ምን ማለት ነው? አበባ ተቀብለሽ ምን እንዲያስረዳ? አበባ ተቀብዬ እቅርታ አብ ትላንት

በዛም እንደሚያፈቅራት ማለት አይ ነው። ከዚህ በላይ አይመለከተኝም። ምንድን ነው ሶሪ። አንደኛ እኔ በማይሆን ነገር እየገመትከኝ ነው ያለህው። ባላጠፋሁት ነገር ነው ምን በቃ

ከዛ በኋላ የምትቆጭበት ይሆናል አሁን ልንገረ

ይህ ሁሉ እያደረግሽ ያለሽው አንቺ ነሽ። በቃ ከዚህ በላይ ሰሆን አታናጃቡ፣ ገባ አይደለም? ሲጀመር ከአሁን በኋላ ሁለታችሁ ማርያምን እንገራችሁ፣ የማይሆን ነገር ውስጥ አትግፉ። ለአንድና የመጨረሻ ገባችሁ አይደለም? ሁለታችሁም እንደዚህ አይነት ነገር ውስጥ እንድትገቡ አልፈልግም። ይፏ ለእኔ አስበህ እንደሆነ ይገባኛል፣ ግን በቃ እሱ ማውለክ የሚገባው ሊገባው አልቻለም ኮምባላ እኔም ለእሱም አልጠርም አልለፋ ሶ ይቅርታ ሁለታችሁ ሰሞቹ አይደለም ኢፍሬም ኮምባላ በእኔም ህይወት ማይሆን ነገር ውስጥ እንድትገቡ አልፈልግም እፋ የተረዳኸኝ ይመስለኛል ስለዚህ በዚህ ያበቃል ነገሩ በሰላም እኛ ኖርማሊ ጓደኛሞች ነን ኢፍሬም እኔ አንተ ከጓደኛ በላይ ነለን ማርያምን ነው ማለት ከጓደኛ በላይ ወንድም ነህ እንዳልጎዳ እንዳልከፋ እያደረክን የለሁ የአንተን ነገር ደግሞ ነው ከንቱ ማድረግ አልፈልግም ለዛም አመሰግናለሁ በቃ እንደ ታላቅ ወንድሜ ነህ ማርያምን ነው የምልህ እንደ ታላቅ ወንድሜ ነህ ያኔ የምትሟገት ነው ሶ እንደዚህ ግን መሆን የለብንም ተግባባን የምር ነው እንደዚህ አትሁን በቃ